የሚጠብቅኝ አይተኛም፣ የሚጠብቅኝ አይተኛም። አያን ቅላፋ አረ ሀይሚ ቆይ ማን ነው እየመከረሻ ያለው እኔ ካፌ ክፉ ነገር ወጥቷል እኔ እኮ ያልኩት እባክሽ ያለሽበት ነገር ንቂ እነ ዳኒ አያዋጡሽም በኋላም ትፀፀቻለሽ ትቆጫለሽ በማለት ነበር ስናገር ስመክር የነበረው በውስጥም ደጋግሜ መልእክት የላኩት ለዚህ ነበር ግን ዛሬ በአደባባይ ይኸው ቀጥታ መልስን የሰጠሽን ያው ዝም ስላችሁ ኮሜንት ላይም ዝም ስላችሁ ጭራሽ በውስጥ መስመር እየመጣችሁ የምትጨቃጨቁኝ ሰዎች እረፉ ብለሽ ሁሉ ነው በደፈነው የተናገርሽው በውስጥ የመለሰችልኝ መልስ አለ። በእርግጥ እኔ በጣም ጭቅጭቅያታለሁ። በዋናው ስልክ አላነሳ ብላለች። በቴሌግራምም ስሞክር ነበረ። ከዛም ቴሌግራሙም ሪንጊንግ ይላል፣ መልስ የለም። በመቀጠል ግን የሚገርም ጽሁፍ ጽፌላት ነበር። ታዲያ እሱን ጽሁፍ አይታ እባካችሁ በማይመለከታችሁ ነገር አትግቡ፣ እንኳን እናንተ አይደላችሁም፣ ወንድሞቹ ራሱ እንደናንተ አልተጨነቁም፣ በጣም አሽቃበጣችሁ ነው ምናም ብላ የሚያስደነግጥ ጽሁፍ ነው የጻፈችልኝ። እውነት ሀይሚን እኔ እንደዚህ አልጠበቅኩም። እኔ አሁንም ሀይሚ የሆነ ነገር አድርገዋት ነው እንጂ እኔ በደህናዋ እንደዚህ አይነት መልስም አትመልስም። ከዛ በመቀጠል ደግሞ የተናገረች ነገር እኔ በፍጹም አልጠብቀው ነው። እኔም በእርግጥ ስሜታዊ ሆኜ ነው እንደዛ ስትመልስልኝ የማይገባ ነገር መለስኩላት። ከዛ ግን ቀጠለ የተናገረች ነገር በጣም ነው በቃ ያስደነገጠኝ። ከዛ ወዲያው ነው ብሎክ ያደረገችው ማለት ነው። ሙሉን በዝርዝር ነግራችኋለሁ። በሌላ በኩል ደግሞ ለብሩኬ ወሳኝ የሆነ መረጃ ተልኮልኛል። ጭራሽ ብሩክን ለማጥቃት እየተሰባሰቡ በግሩፕ እየሆኑ ነው እየመጡ ያሉት። እሱንም ከወዲሁ እንዲነቃ ይሄ መረጃ እንዲደርሰው ይሁን። ሁሉንም በዝር ዝርዝር አስደምጣችኋለሁ። ሀይሚም ስለተናገረችኝ ሌላ የሚያስቅ ነገር የምነግራችኋለ። ብቻ ሁሉንም አብረን እንመለከታለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ሁሌ የምንለቃቸው አዳዲስ መረጃ እንዲደርሱ ይሁን። ቀጥታ ይዤ ወደ መጣወት ዝርዝር መረጃ እናልፋለን። እንግዲህ ብሩክና ሀይሚ በገቡበት ጦርነት ሁሉም ሰው ሀይሚን እስካሁን ድረስ አልተቀየማትም ነበር። ሀይሚ የሆነ ነገር ባትሆን እንደዚህ አልነበረችም። እጅግ የተረጋጋች፣ እጅግ መልካም ልጅ ነች። እንዴት ነው ግን አሁን ጸባይዋ ተቀይሮ ጭራሽ ምንም አይመለከታችሁም ስለ ለእኔ አጓጉል ነገር የምታወሩም በቃ ምንም አይገዳችሁም ተውኝ ስትል ነው በቃ በጣም ስሜታዊ ሆና ስትናገር የነበረው። እና ይሄ ቪዲዮ ተለቆ ራሱ ገርሞናል። እንዴት ነው ሀይሚ እንደዚህ እየተናገረች ያለችው? ይሄ ዳኒ በቃ አውቆ እልህ እያስያዘ እየመከረ ከሰውም እንድትጣላ በሰውም እንድትጠላ እንዲሁም ከሰውም ሁሉ ነገር እንድትሸሽ ነው እያረገ ያለው። በቃ የዳኒ ስራ በጣም ነው የሚገርመው። አስተሳሰቧን ሁሉ ነው ለካ የቀየረው። ለካ ከጥሩ ሰው ጋር ዋሉ ጥሩ ነገር እንድትማሩ ከመጥፎ ሰው ጋር ደግሞ ስትሉ መጥፎና ተንኮል ትማራላችሁ የሚባለው በሃይሚ ነው የተማር ነው። እና ሃይሚ እንደዚ አይነት ልጅም አልነበረችም እስካሁን ድረስ ብዙ ሰው ሃይሚን ይወዳት ነበር። ግን አሁን በሰራችሁ ቪዲዮ ኦዲየንስ ሁሉ በጣም ተናዷል። ኮሜንት ሁሉ እንደ ብሩክ ጋር ያለሽ ችግር እንዳለ ሆኖ ኦዲየንስ ሳታከብሪም ወይ እንዴት ነው የናቅሽን፣ እንደዚህ የምትናገሪም ብለው ብዙ ሰው ነው ስሜታዊ ሆኖ በጣም ተናዶ ኮሜንት ሲያደርግ የነበረው። ታዲያ እንግዲህ እዛ ቪዲዮ ላይ ልብ ብላችሁ ከሰማችሁ በኮሜንት አየኋችሁ፣ ዝም አልኳችሁ፣ ቲክቶክ ላይ ስሜን ሜንሽን እያደረጋችሁም የምትናገሩኛላችሁ፣ እዛም ላይ ዝ ስማርኩኝ ጭራሽ በውስጥ መስመርም ትጽፋላችሁ፣ ብላን ነው የተናገረችው። እኔ በእርግጥ እንደዚህ አይነት ነገር ደጋግሜ ደውዬ ነበረ። ያው እነሱ ትልልቅ ሰዎች ናቸው፣ ብዙ ሰው ነው የሚደውልላቸው፣ ብዙም ተመልካች ያላቸው ሰዎች ናቸው እና ስልክ እንደማይመልሱ ይገባኛል። ግን እንደው ልሞክር በሚለው ሀይሚ ጋር ሞከርኩኝ። ሁለት ሶስቴ አርጌ ሞከርኩኝ። ምንም ሪንግንግ ሪንግንግ ይላል፣ ምንም አይነት መልስ የለም። ከዛ ግን ቀጥሎ በጣም ያልጠበቅኩት ነገር ነው እንግዲህ እንትን ያለው እባክሽ፣ ምን ሆነሽ ነው? ንቂ ሰው እኮ መጠቀሚያ እያደረገች ነው ብለሽ ብለሽ ከዳኒ ጋር ቪዲዮ መስራት ማለት ምን ማለት ነው? ለምንድን ነው ሀይሚ ኦዲየንስስ ኮሜንት የማታየው ምናምን ስላት፣ እናንተ ደግሞ አበዛችሁት። እናንተ ከወንድሞቹ ሁሉ ከቤተሰቦቹ በልጣችሁ ለእሱ እንጨነቃላችሁ፣ ለብሩክ በጣም ልጨነቃላችሁ ምናምን ስትል በጣም ነው ያናደደችኝ ምክንያቱም እኛ ሀይሚን ከማክበር ከመውደር ነው እንደዚህም አስተያየት ምናምን የምንሰጠው እንጂ ከሌላ አይደለም። በእርግጥ ሀይሚን በጣም በምትሰራው ነገር ተናዶ አንዳንዱ ቤተሰቧን፣ እሷን ፎቶ ይዘቀዝቃል፣ ግን ይሄ ልክ አይደለም። ምክንያቱም እንደዚህ በሚደረግ ነገር ብሩክም አይደሰትም። ምክንያቱም ምንም ብትሆን ጓደኛው ነች የሚያከብራት በሆነም ጊዜ ጥሩ ጊዜ ያሳለፉ ሰዎች ናቸው። ስለዚህ ፎቶ እንዲዘቀዘቅ አይፈልግም። እኛ እንደዚህ አይነት ስድብም ያስፈልጋል ብለን አናምንም። ግን እንደዛ ብዬ ስነግራት እናንተ ደግሞ ምነው አሽቃበጣችሁ የሆነ ነገር ስትል በጣም በቃ አልቻልኩም እኔ ከዛ መልሼ እንዲ አንቺ አላበዛሹም እንዲሆነ ነገር ብዬ ሀይሚን ትንሽ እንትን አልኩኝ ግን እንደዛ መሆኑ ነው። ከዛ ግን መጨረሻ ነው ስልኩን ብሎክ ስታደረገው የደነገጥኩት ማለት ነው። በቀጣይ በሌላም ስልክ እኔ በተቻለ መጠን ከሀይሚ ጋር ያለንን ነገር ለማውራት ሞክራለሁኝ። እንደው ተረጋግታ እንድታስብ ነው አሁን የምጠይቀው። ምክንያቱም ሀይሚ ተይዛ ነው እንጂ በሆነ ነገር የእውነት የጋሽዬ ልጆች እንዲህ አልነበሩ። አብርሽም ሀይሚም እኛ ቡታጅራ ቪዲዮ ሲሰሩ እኮ እናውቃቸዋለን። እጅግ ትሁት ነበሩ። እጅግ ሰው አግባሪ ነበሩ። ዛሬ ምንድን ነው እንደቀየራቸው? የእውነት በጣም ነው ግራ የገባን እና ለሀይሚ እስኪ አሁንም ቢሆን በሆነ መንገድ ማግኘት እንሞክራለን ብዬ ነው ማስበው። በሌላ በኩል ደግሞ ጭራሽ ብሩክን ለማስደብደብ በዚህ በኩል ግሩፕ እየሆኑ ቪዲዮ እየቀረጹ የማስፈራሪያ ቪዲዮ ምናምን። ብሩክ ማለት እኮ ቡታጅራ ያሉ ወንድሞቹ እዚህ ቢመጡ ሁሉንም ሰው ማስጨነቅ የሚችሉ ናቸው። መለኛውን እስቲ ተመልከቱ፣ ሀብ የሚባለውን ተመልከቱ። እኛ በወንድማችን ቀልድ አናቅም ነበር ሲሉ የነበረው ግን፣ እስቲ ብሩክ ትልቅነቱን እዚህ ላይ እንኳን ልብ ብላችሁ አትመለከቱም? ቤተሰቦቹ እንደዚህ አይነት ጉዳይ ውስጥ ገብተው እንዳይጣሉበት፣ ሌላ ጦስ እንዳይ እንዳይመጣ ቤተሰቦቹ መጥተው ሌላ ሰው እንዳይደበድቡ ስልክ እንኳን አላነሳላቸውም። እነመለኛው ነሀብ እየደወሉ የት ነህ ወንድማችን እንምጣለህ እንኳን ሲሉ ማንም እንዳይደረብ ሌላ ግጭት እንዳይነሳ ሁሉንም በራሱ እየቻለ እየተጋፈጠ ለወንድሞቹ እንኳን በዚህ ሳምንት ስልክ አልመለሰም ነበር። ምን አይነት አስተዋይ ልጅ እንደሆነ የተመለከትኩት በዚህ ነው። አሁን ግን ለዚህ ብሩክ፣ ለዚህ ትሁት ልጅ፣ የቤተ ክርስቲያን ልጅ ለሆነ ልጅ እንግዲህ ጭራሽ በግሩፕ ለሱ መነሳት ማለት በጣም ነው የሚያናደው። ከዚህ ሁሉ ደግሞ ራስ ምታት የሚያስይዘው የሚያስፈልገው የሃይሚ ሁኔታ ነው። ሀይሚ እንዴት ነው ይሄንን እንደዚህ ከሚያስቡለት ሊደበድቡት ከሚፈልጉ መውደቁን ከሚፈልጉ ሊያሳስሩት ከሚፈልጉ ሰዎች ከእነሱ ጋር አብራ መታያቷ ራሱ ያሳዝናል። ጭራሽ ዳኒ የኔን ሁለት መቶ ሺህ ሰብስክራይበር በማክበሩ ምን አናደዳችሁ? ኔ ባላወቅኩት ነው ቦታ ነው የሄድኩት፣ ግን እንደው ቢያከብርልኝ ራሱ አከበረኝ እንጂ ምንድን ነው የሚያናድደው ብላ ጭራሽ ኦዲየንስን የተናገረችው ኔ። ሀይሚ ዛሬ ምን አይነት ነገር እንደተከሰተባት ለማወቅ በጣም የከበደኝ እኔ ብቻ አይደለም ኦዲየንስ ሁሉ ነው የተጋባው ማለት ነው። የእውነት ግን እንደዚህ ለሰው ውላችሁ ለሰው ጥሩ ነገር አድርጋችሁ ምላሻችሁ እንደዚህ ሲሆን ከፍቷችሁ አያውቅም? የእውነት የብሩክ ሁኔታ በጣም ያሳዝናል። ጭራሽ እሷል በቃ ብሎ አንተን የሚያስታውሱኝን ነገሮች ሁሉ መመለስ ፈልጋለሁ ብላ ስልክ የተጠቀመችበትን ሁሉ ጠርታ ልትመልስለት በጣም ብሩክ እንደውም ትዕግስተኛ ነው። ትዕግስቱን አደነኩለት። ትናንት ከሱ ጠላቶች ከሆኑ እሱን ሊያሳስሩ ከሚፈልጉ የእሱን ውድቀት ከሚፈልጉ ከነዳኒ ጋር ሆና አብራ ቪዲዮ ሰርታ እዛ እንደው ፕሮግራሙ አልተሳካላቸውም እንጂ አብራ ልትጨፍር ልትዝናና ተቀምጣ ከዛ በኋላ ደግሞ ተመልሳ ዛሬ ብሩክን አግኝታ ስልክ ልትመልስለት። ብሩክ እንደው ዛሬ ሲቀጠር ራሱ መሄዱ ይሄ ልጅ እንደው ምን አይነት ትዕግስትን ያለው ነው ያስባለኝ። ግን ያው በዛም ማለ በዚህ የሆነ ጠቆም ተደርጎ ለማየት እንደሞከር ነው ብሩክ። አሁን ብዙ ነገር እንደሰለቻ አበዛሹ አሁን ምናምን እያለ በንቀት ቋንቋ ነው ራሱ ሲያናግራት የሰማ ነው። እና ለካ አንዳንዴ ሰውም ሲቆርጥለት ሁሉ ነገር ይሰለቸዋል ነው ያስባለው። ግን እንደዛም ሆኖ ያው ዛሬም ሊያገኛት ሄዷል ማለት ነው። ይሄ ልጅ ግን ጨክኖ የሆነ ጊዜ ቪዲዮ እንስራ ሌላ ና ለሆነ ጉዳይ ይፈልግሃለ ስትለው እራሱ ለማይመጣበት ጊዜ ከመጣ የቺ ልጅ በጣም ከባድ ነገር ውስጥ ነው የምትገባው። እኛም ከወዲሁ እየተጨቃጨቅን ያለ ነው እንድትነቃም የምንፈልገው ለዚህ ነበር፣ ግን አልተቻለም። እንግዲህ ሀይሚ አሁንም በሰዎች እየተሽከረከረች ነው የምትገኘው። እነዚህ ሰዎች ደግሞ እንደማይጠቅሟት ሁላችንም እናቃለን። ያው ብዙ ሰው አሁን በውስጥ በምንም ሲነግራት ጭራሽ እሷ በአካቸ አታጨናን ቆይ ነው እያለች ያለችው። አሁንም ቢሆን እኛ በጋሽዬ ልጆች ጋሽዬ እናወዳቸዋለን እናከብራቸዋለን። እንደ ሰቡ ፎቶ መዘግዘቅኛ ልክ ልክ ነው ብለን አናስብም በመነጋገር ነው መሆንም ያለበት ለዛም ነው ሀይሚን አሁን ድረስ እየነገርናት ያለ ነው ምንም ብታናድደን ምንም ብታረግ ምንም ብትሆን ያው ሀይሚ የድሮ ትት ባህሪዋ የድሮ በቃ ፍልቅልቅ ባህሪዋ ነው እውነት አይናችን ላይ ብዙዎቻችን ኦዲንስ የሚመጣብን ስለዚህ እንደው ፈጣሪ አምላክ እንደው እሱ ልቦኗን ይመልስልንና እንደው ነቃ ብላ ለካ ኦዲንስም ለእኔ ነበር ያሰበው ብላ ቆም ብላ የምታስብበት ነገር እንዲፈጠር ነው እኛ አሁንም ምኞታችን ለብሩክም ፈጣሪ አምላክ ከዚህ በላይ ትግስት እንዲሰጠው ነው የእውነት ምኞታችን እንደዛ ትናንት ብዙ ከበደለው ሰው ጋር ሆና ቪዲዮ ሰርታ ዛሬ እሷን አክብሮ አግኝቶ ደግሞ ሌላ ምን ልትለይ ነው ብሎ ሲጠብቅ እቃዎችን ስጦታ የሰጠኝን ሁሉ እና ውሰድ ብላ ጭራሽ። አረ በጣም እንደውም ኧረ ይሄ ልጅ ትእግስቱ የሚገርም ነው። የእውነት ብሩክ እንደዚህም አልመሰለኝም። ለካ የሰው ልጅ ትእግስት እዚህ ድረስ ይደርሳል የሚባለው በቃ በብሩክ ነው ያየሁት። እና ያሉት ነገሮች ብቻ ያስደነግጣሉ። ጭራሽ የተሰጣትን ስጦታ ውሰድ ማለት እራሱ በጣም የሚያስከፋ ነው። እንደው በዛም አለ በዚህ ጋሽዬ ሀይሚን ነው መቆጣት ያለባቸው። አራ አብርሽም እንደዚህ አላስቸገረም አብርሽ። እንደውም ባሉት ነገሮች ተጸጽቶ ሩታን ሲለምን የተመለከት ነው። ሀይሚ ግን አሁንም እልህ ነው እየተጋባች ያለችው። ይሄ ነገር ደግሞ አያስኬድም። እሷን ማወቅ አለባት። እንደው ጋሽዬ፣ እንደው ካሉበት ቦታ በስልክም ቢሆን እንደው ልጆትን ይምከሩ ይቆጡ ማለት ነው የምንፈልገው። በሌሎች መረጃዎቻችን እስክንገናኝ ድረስ ለዛሬ ዘንላችሁ የመጣነው መረጃ ይህን ይመስል ነበር። ሰላሙን ሁሉ ተመኘሁላችሁ። ሰላም